እንደ ሞኒዮ የኒሞጋኛን ናናይን እነ ጅግጅኪያ እነ ዳለቻ እነ ጆከርን ማህበራዊ አንቂ አክቲ አርጎ ይወሰዳ፣ ህዝብና ትውልድ ይድናል። አረ አሁን አረገ እንደዚህ ናቸው። እና እኔ ይቁር ብዙ መናገር ደብረኛል። እስቲ የውርደቶቻችን ቋሚ ሀውልቶች ብላችሁ ኮሜንት ጻፍልኝ፣ ሱማችን አንዳንዳቸውን እየጻፋችሁ ወይ ከዳለቻ ወይ ከአደናይ ወይ ከሆናን እየጻፋችሁ የውርደ